ሰላም ጤና ይስጥልኝ። እንደምን አላችሁ የቻናል ቤተሰቦች? ይህ መቅዲ ትዩብ ነው። እንዴት ከረማችሁ? ስንቶቻችንን ሲፒ ልጆች ጠንካራ ምግብ ካስለመድናቸው እንዲበሉልን የምናደርገው? እንግዲህ ዛሬ ይዤላችሁ የመጣሁት ቪዲዮ ሲፒ ልጆች ወይም የአእምሮ ስንነት ጉዳት ያለባቸው ልጆች ብዙ ጊዜ የላመ ነገር ነው የሚበሉት። ስፔሽሊ የኛ ልጆች ሴረብራል ፓልሲ ብዙዎቹ ያው እንደምታውቁትም ሚዲያው ላይ ምናምን ካያችሁ የእኔ ልጅም እንደዛ ነበረች። ያው የላመ ነገር ነው በብዛት የሚመገቡት፣ ግን ካስለመድናቸው ጠንካራ ነገርም እንደሚበሉ ለማሳየት ነው ዛሬ ይዤ የመጣሁት ያው ከልምዴ ላካፍላችሁ በሚለው እንግዲህ። ሲፒ ልጆች ያላችሁ እናቶች ይህንን ነገር እንድትማሩበት ላሳያችሁ መጥቻለሁ። እንግዲህ ልቀርጽ በሚዘጋጅበት ሰዓት መብራት ጠፋ፣ ግን እኔ ዛሬ ያሰብኩትን ነገር ወደኋላ አልልም ብዬ ያው ከሰላያ አዘገጃጀት ያለው እንግዲህ ሲፒ ልጆች እንደምታውቁት ያው የላመ ነገር ነው ብዙ ጊዜ የሚመገቡት። ሴሬብራል ፓልሲ ያው ራሳቸውን አይችሉም፣ አንገታቸውን አይችሉም፣ አይቀመጡም፣ አይራምዱም ምናምን ኢቭን ምግብ ስናበላቸው በጣም ሰዓት የሚፈጅብን ምክንያት፣ ከአንድ ሰዓት እስከ ሁለት ሰዓት የሚፈጅብን ምክንያት ምንድን ነው? የላመ ነገር ነው። በዛ ላይ ደግሞ አንድ ጉርሻ ጉርሰናቸው እንደኛ በአፋቸው ይዘው ተቆጣጥረው ዘ አንድ ጉርሻ ያጎረስናቸውን። ሲያኝኩ ወደዚህ ወደዚህ ሊወጣ ይችላል። ያቸው አንድ ጉርሻ ያጎረስናቸው እንግዲህ አምስቴ ስድስቴ እንግዲህ በማንኪያ እያስተካከልን እያገዝናቸው እየመለስን ነው የምናበላቸው እና በዛ ምክንያት ሲፒ ልጆችን ስንመግብ በጣም ከአንድ ሰዓት እስከ ሁለት ሰዓት ይፈጅብናል። እና እኔ ፍቅር አቴንሽኗ እኔ ላይ ነው ምክንያቱም መብራት ስለጠፋ ቲቪ የለም ስቃለች መጣለሽ እ እና ይቅርታ ይ ቪዲዮ እየቀረስኩ እንደሆነ እንድትገነዘሉ ነውነ መጠዋ እንዲሁ ላንቺም የሚጣፍጥ ነገር እየሰራች ነው የምትወጂውን ነገር እና በዚህ አጋጣሚ ዛሬ የሚሰራውን ነገር ናኒዬ በጣም ትወዷለች። እና እኔ ናኒዬን በቃ አስለምጃታለሁ ጠንካራ ነገር እንድትበላ እግዚአብሔር ይመስገን ትበላለች ትንሽ ትንሽ እያደረኩ እያጎረስኩኝ። በዛ ላይ ደግሞ በቃ የሚጣፍጥ ነገር እና በጣም የምትወደው በጣም የምትገርመኝ ለየት ያለ ነገር ስሰራላት ደስተኛ ሆና የምትመገቡ። እስከዛ መጥበሻ ልጣለው ይጋልልኝ እና በተቻለኛ አቅም በቃ የምትወደውን ነገር እንዴት ብዬ ልሰራላት ነው የማስበው እና ዛሬ ግን ያው ብዙም ጠንካራ አይደለም፣ ግን እንዴት ነው ቆረስ እያረኩ ማጎርሳት ነገር ነው እሷም የምትወደው ነገር ስለሆነ ለእናንተም ከጠቀማችሁ ለምሳቃም ሊሆን ይችላል። ገና ደግሞ እንደዚህ ጤነኛ ኖርማል ልጆችም ወደ ምግብ እንዴት ነው ወደ ስምንት ወር ዘጠኝ ወር እያሉም ይህን ነገር ለማለማመጃ ልታበሏቸው ትችላላችሁ። እንግዲህ ያው የዛሬ እንግዲህ በዋነኝነት ሲፒ ልጆችን እንግዲህ ከዚህ በኋላ ናንዬ ብዙ ጠንካራ ነገሮችን ያው ያስለመድኳት ምግቦች ስላሉ እየሰራው አሳያችኋለሁ ማለት ነው። እንግዲህ ያው ሳሎን ቤት ነኝ። ለብርሃኑም ብዬ ናኒም ቲቪ ስለሌለ እንዳይደብራል እያየችን እየተጨዋወትን እንድሰራ ብዬ ው ቁጭ ብዬ፣ እንግዲህ በዚህ በበር ስር ንፋስ ይገባል ለከሰሌም ብዬ እንግዲህ ያው ክብቶቹን ዛሬ የሚሰራው ናኒዬን ዳቦ በቃ። ይሄ ነገር በጣም አሪፍ ነው ብታዩ፣ እኔ ስለወደድኩት እናንተም ለልጆቻችሁ እንድትሰሩት እፈልጋለሁ። በዋነኝነት ወተት፣ እንቁላል ያስፈልገኛል። እንቁላሊን ቁንዶ በርበርና ጨው አርግ ያለው ስላይስ ዳቦ ወይንም ደግሞ ኖርማል ይሄ እንትኑን ዳቦ ከሱት ገዝታችሁ ወፈሮ ፈራ አርጋችሁ ያ ብዙዎቻችሁ ታቆታላችሁ። ይሄንን ግን ለሲፒ ልጆችን እንዲጠቅማችሁ ብዬ ነው። እንግዲህ እንቁላላችንን መጀመሪያ በደንብ እንመታለን። ቅመማችን ትንሽ ነው ነው ማለት ኮስተር ያለ ነገር እንዲሆንላት ብዬ ለናንጌ እንቁላላችንን እንደዚህ በደንብ ከመታን በኋላ ወተቱ ደግሞ እንዴት ሶፍት እንደሚያኔ፣ እንግዲህ ዩቲዩብ ላይ ነው ብዙ ነገር አይቼ የማካፍላችሁ ከሌላ ሀገርም ምናምን ላይ ያየሁትን ግብአቶቹ እኛ ሀገር ካሉ ዋይኖት ብዬ እንትን እላለሁ። ስለዚህ ይኸው ስላይስ ዳቧልኝ እጅን ታጥቤ ነው የቀረብኩት። እንግዲህ ስለዚህ አንዱ ዳቧችን አንስተን ዘይቴ ግን አንዱ ዳቦችን አንስተን ወተት ውስጥ ማቆየት የለብንም። በርግጥ ነከር አርገን ነው ምክንያቱም ካቆየ ነው ያው ይርስብናል። እንደዚህ ነከር ግን በቃ ደስ ይላል። ብታዩ ቀጥታ እንቁላሉ ውስጥ ከምትነክሩት እንደዚህ ወተት እንቁላል ላይ ወተት ላይ ንክር አድርጋችሁ ወደ እንቁላሉ ብትወስዱት በጣም አሪፍ ነው። እንግዲህ ሁሉንም ዳቦች እንደዚህ ያረፉ ሳቲን ያው ብላለች እንደምታዩት ያው እንግዲህ ቡናችን ጠጥተን ጨርሰን ያው እንደምታዩት ቡናችንን አፈላልተን መጠሻዬ እየጋለ ነው። እንግዲህ ላስተካክለው ካሜራ ነው እንግዲህ ያው ራሴ ስለሆነ በስታንድ ሚቀርብ ስታንድ ደግሞ እግሮ ስለተፍላሽ እንዳያዋርድ ወደቅ ብሎ እና አንዱን የነከርኩትን እንቁላሌን እንቁላል በደንብ ላርግበት። እንደውም ቆየ ራሰ ሲቆይ እንቁላሉን ስድ ነው የሚያደርገው አይግሎልኛል። ዘይትም ብዙ አይፈልግም። በጣም ትንሽ ዘይት ነው የሚፈልገው። ስለዚህ ያው ስላያችሁት እንትኑ እየነከርኩኝ እኔ ለአምጣ ሁለተኛ በደንብ አልጋለ በቃ ሁለተኛ ዳቧችን ደግሞ ናንዬ በሚገርማችሁ ሁኔታ በጣም ነው የምትወደው። አንድ ልጨምርና በደንብ እያራገብኩ እንግዲህ አራት ፒስ ይበቃታል ናንዬ፣ ስለሞከርኳት ነው ናንዬ በደንብ አራቱን ጨርሳ ትበላለች። አምስተኛው ላይ ግን ታለምጥብኛለች። በቃ እንትን ትላለች ቀስ ትላለች። ስለዚህ ጠግባለች ማለት ነው። ይሄ ተዋለ ለእንትኑ አምስት እንጥበስላትና ጾም ባይሆን ለራሴን ጨምሬ አብረን እንመገብ ነበር ከልጄ ጋር። ግን የሁዳዴ ጾም ነው። ተመስገን። ማራገቢያ ላምጣና እንግዲህ እያራገብኩ ትንሽ ሰዓቱ ለሰስ ብላ፣ እንግዲህ ያው እየመሸነ 12 ሰዓት ሆኗል። ሰዓት ይላላክዋት እንትኑ ጥራት ለቪዲዮ የጥራቱ እንግዲህ ምንም አረጋችልም። ያ በመስኮት ብርሃን ነው እየተጠቀምኩ ያለሁት። ቪዲዮ እንዳይረዝም ፖዝ ላድርገውና ከገለበጥኩ በኋላ አሳይ ዝገረ እንግዲህ ቻናል ቤተሰቦች እንደምታዩት ያው በተወሰነ መልኩ በስዋል ለናንዬ ደግሞ በጣም ካቆየሁት ያው ድርቅ ስለሚለባት አይሆንም። ይሄን ያህል ግን ቆይ መጀመሪያ ማጥለያ ሌላ አርግላት ትንሽ ዘይትም ካለው ጠንፈፍ እንዲያያችሁት እንዴት እንደሚያምር ቆንጆ ሆኖ ነው የወጣው። በጣም አሪፍ ነው። ናንዬ በጣም ነው የምትወደው። ትንሽ እዚህ ላይ ጠፈፍ ይበልላትና ሳህኑ ላይ ናኒ ናኒ ጋ ቁጭ ብለን ደግሞ እንዴት ይበቋል። እየጨለመም ስለ ሄደ ለቪዲዮ ለወርዶ፣ ይሄን ከሰላችን ሌላ ነገር እንሰራበታለን። እጣን ወዳለሁ ትንሽ ጨስ ስላርግላችሁ ይመላክለን። ናኑን እስከማበላ ውሃ አጠግበታለሁ ለነገሩ እኔ ፍቅር እጣን እናቴ ጥድበታል። እሺ ቡናችን ያው ቡናም ቢያልቅም፣ ሶሪ፣ እጣኑ አንዳንዴ ከሰላ እያይዛችሁ ዝም ብሎ ያለ አግባት ሊያልቅባችሁ ሲሉ አትሳሱም። በጣም በጣም ነው የምወደው ቡና

ከዛ እንዴት ነው የምናደርግ? ወደ ጥርሳቸው እንልኳለን። አን እንኳን ያው ስለለመደች ይኸው ጨለማያችሁ ስታኝክ ትውዷለች እና ስትጥራሷ ናት አ የምትለኝ። አሁን አውቄውላችሁ ፀጥ ስላት ወይኔ ጨለማ ይገርማችሁ ኳሊቲው እንትን ይላል ላይቲንግ ግዴታ። እና ናንዬ እንግዲህ ይኸው እንደዚህ እያደረኩ ነው ማጎርሳት ግዴታ በቃ ካስለመድ ናቸው። በእጃችን እንግዲህ እንደውም ናንዬ ምን አለባት መሰላችሁ፣ የምትወደው ነገር ከሆነ ብዙ አይወጣ። የማትወደው ነገር ከሆነ ግን አሁን ይሄ አንድ ሳጎርሳት ግማሹ ውጭ ነው። ራሴ እንደዚህ እንደነገርኳቸው እያስተካከልኩ እያስተካከልኩ ነው አጎርሳት። ግን ይሄ በጣም የምትወደው ነገር ስለሆነ ይባት በደንብ ነው እየበላችልኝ ያለችው። ተመስገን እኔም ደግሞ በተቻለኛ ቀን በ የምትወደውን ነገር ተማምቼ ነው ምሰራው እና ከዚህ በኋላ አሳያቸዋለሁ ናንዬ ጠንከር ጠንከር ምን ምን እንደምሰራላት እንደዚህ። አሁን ይሄ ጠንካራ ነው። ብዙዎቹ የሲፒ እናቶችን ብትጠይቋቸው እንደዚህ አያበሏቸውም። በቃ የላመ ነገር፣ የተፈተፈተ ለእናንተም ብዙ ጊዜ ብያቸኋለሁ ከዚህ በፊት ናንዬ እንደዚ የላመ ነገር ነው ማበላት። ግን እግዚአብሔር ይመስገን እውነትም ካስለመድናቸው ጠፋ አላረገችም። ወላ ስለምትወደው በዚህ የሚፍቅር ግን ያው እንደዚህ ትንሽ ወደ ጥርሳቸው መጣ ሲል በእጃችን ግዴታ ያው እጃችንን በደንብ ታጥበን ገፋ እያደረግን እናግዛቸዋለን። እንደዚህ ነው እንግዲህ የሚፍቀሉ እንግዲህ እንደዚህ እያደረግን እንዳያችሁት ከእናንተ ጋር እራሱ ጣት ከእናንተ ጋር እራሱ ግማሹን እየበላች ነው እንግዲህ ያው ጊዜ ስለሚፈጭ ቀስ ብለን ቪዲዮ ከፍቼላት ደግሞ የኔ ልጅ በጣም እኔ ያኔ በቃ እንደዚህ ምግብ ምናምን አደለ ብዙ ጊዜ ቪዲዮ የምሰራው ያው ሌላ ኮንተንት ላይ ብዙ ጥሩም ስላልሆንኩኝ እና ምግብ ሳይ ትወዳለች። ባይገርማችሁ እሷን ለምዳለች እና ስቀይርባት እራሱ አትወድም እና አሁን እንደዚህ የሆነ ምግብ ሰርቼላት አልበላ ካለችኝ ምግብ እዚህ ጋር በቪዲዮ ከፍቼ የላት ስልክ ላይ እያየች በቃ ሰስፔንስ ሆና ነው የምትበላው። ከሚገርማችሁ ነገር ያው ያለኝን ልምድ እንድንዴ አካፍላችሁ ብዬ ነው። ያው እንደምታዩት ናንዬ እንክት እያደረገችልኝ ነው ተመስገን። ደግሞ እናት እኮ ሰርታ ልጇ በደንብ ሲበላላት፣ ማንኛውም ልጅ እንደዚህ አይነት ልጅ ብቻ ሳይሆን ደስ ነው የሚለን አለ። ስለዚህ በደንብ ስትበላለኝ እኔ ልጄ የመጨረሻ ነው የምደሰተው። እና የቻናሌ ቤተሰቦች ዘወትር ከጎን የሆናችሁ የምታበረታቱኝ ክብረት ይስጥልኝ። በቃ በተለያየ አገር ያላችሁ እዩልኝ፣ ማስታወቂያ እስኪፕ ሳትሉ። እንደገና ደግሞ ኢትዮጵያ ውስጥ ያላችሁ ከቻላችሁ በቪፒኤን ብታዩልኝ። ያው ማስታወቂያው ለኛ ኢትዮጵያ ላይ የከፍል ምታውቃላችሁ፣ ዩቲዩብ ከዚህ በፊትም ነግሬያችኋለሁ። ስለዚህ የምትችሉ እኔን ለማገዝ በእርግጥ ያው ቪፒኤን ስታበሩ የማስታወቂያ ማዕት ስለሚመጣ ይደብራችኋል። ልክ ነው። እኔም የማያገባኝን ልገዛውም አልችለውን ምናምን ፕሮግራሙን ብቻ ፈልጌ የማልፈልገው ነገር ከሆነ ሰው አላግዝበት ከሆነ ስኪፕ ነው የምለው። እርግጥም ግን እናንተ እኔን ለማገዝ የኔ ቻናል ቤተሰቦች ስኪፕ ሳትሉ፣ በውጭም ያላችሁ ማስታወቂያ ስኪፕ ሳትሉ እዩልኝ። ቪዲዮዬን ደግሞ ስትከፍቱ በቃ እዩልኝ። በእርግጥ አዎ ሊደብራችሁ ይችላል። ስራ ላይ ያላችሁ ደግሞ ሳይለንት አርጋችሁ ማየትም ትችላላችሁ እና ክፍት አርጋችሁ ሳይለንት አርጋችሁ በቃ ቪዲዮ እንዲቆጠር ማለት ነው። ስለዚህ እንደዛ ስታደርጉ ለእኔ በጣም ታግዙኛላችሁ ማለት ነው። እና ሁልጊዜ ከጎን የሆናችሁ የምታበረታቱኝ የቻናል ቤተሰቦች ቪዲዮ ለማየት ልክ ስትከፍቱ ላይክ በማድረግ ጀምሩ። ላይክ ይጠቅመኛል። ሀሳብ አስተያየታችሁን እንዲህ ብታረግ እንዲህ ገንቢ አስተያየታችሁን ቁጭ አርጉልኝ ኮመንት ላይ ለእኔ ስለሚጠቅመኝ ማለት ነው። በተረፈ አዳዲስም ቤተሰቦች ሰብስክራይብ በማድረግ ብዙዎች አላችሁ። ያው ዩቲብ ስቱዲዮ ላይ ስናይ ሰብስክራይብ ሳታደርጉ የምታዩን አላችሁ። ሰብስክራይብ አድርጉ፣ አበረታቱን። እንግዲህ በቀጣይ ቪዲዮ እንደዚሁ ላይ የተባለ ቆንጆ ነገር ይዘንላችሁን እንመጣለን። የሆን አንየም አ እያለችኝ ነው። እንደምታይ እየጨለመ ነው። ለዛ ነው ቶሎ ቶሎ የምለው መብራት የለም።

እሺ ደና ሁኑልኝ፣ የቻናሌ ቤተሰቦች።